ሞልቷል በቃ አብሽ ንገራቸው፣ ሞልቷል። የለም ቦታ ቦታ የለም። ምንድን ነው ርብቃ? ምንድን ነው ሰርግ ነዋ። በማቲ ቦት ሰርግ። ወይኔ በላቸው፣ ወይኔ በላቸው። የሁሉ ህዝብ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ ዛሬ እንግዲህ ሰሞኑን ዱባይ ላይ የሚገኙ የመዳም ቅመሞች ስደተኛ እህቶቻችን እያደረጉ ያሉት ነገር አለ። እንግዲህ ዛሬ ስለ እነሱ ነው የማወራችሁ። እሱም እንዲህ ነው። ስለ እነሱ እነሱን የሚገልጽ ቋንቋ ስለሌለ በግጥም አድርገናዋል ማለት ነው። የመዳም ቅመሞችዬ እንግዲህ እኛ ስደተኞች የአረብ ሀገር ሴቶች፣ የመዳም ቅመሞች፣ የመዳም ቅመሞች የሚለው ስማችን የመዳም በጎች ከሆነ አንድ ዓመት እየሞላን ነው ማለት ነው። እሱም ምንድን ነው? በሩታ እና በአብረሽ ምክንያት የመዳም በጎች የመዳም ቅመሞችን አላልኩም። እሱም እንግዲህ ዛሬ ለመዳም በጎች ግጥም ይዘን መተናል። እነሱን የሚገልጽ ቋንቋ ስላለቀብን ማለት ነው። ሰብስክራይ በላይክ እያደረጋችሁ ተከታተሉ። ግጥሙም እንግዲህ እንደሚቀጥለው አዳምጡ። ግጥም ለአብረሽ እሩታ በጎች ለእነ እማማ ይላል፣ ለእነ እማማ የመዳም ቅመሞች እኛን አሰደቡን፣ የማያልፍላቸው ከንቶዎች አስባሉን። በመጣላት መንገድ ገንዘቧን በትና፣ ነገ ትመጣለች እኛኑ ልመና ወታ ከጎዳና ሳኡዲ በዱባይ ለአላማ ወታ አሽቃባጭ ሆናለች ለአብርሽ ሩታ። አይ አለመታደል! ከንቱ የሆናችሁ ከምትወዱት ሀገር ችግር አባሯችሁ፣ ለሀብታም ከመስጠት ያዙ በኪሳችሁ ኋላ እንዳይቆጫችሁ፣ ቆጫችሁ ማንም አይረዳችሁ። እኛን እኛን አሰደቡን በጅምላ ጭፍጨፋ፣ ለምን መሰደቤ በማንም ከርፋፋ። ደግሞ ትልቅ ናቸው እድሜ የማይመክራቸው፣ ደግሞ ትልቅ ናቸው እድሜ የማይመክራቸው ደሞ ትልቅ ናቸው እድሜ የማይመክራቸው። የአብርሽ ሩታ አጨብጫቢ ናቸው አለማፈራቸው። እነ እማማ ናቸው እነሱ ለወጡ እኔ ያፈርኩላቸው። እነሱ ለወጡ እኔ አፈርኩላቸው። ብር አሰባሰቡ ለሩታ እያሉ በውሸት ማልቀስን ታስተምር እያሉ። ልብሱም ተረተበ አይፎኑም ተገዛ። አልቀረም ወርቁም ተገዛላት ምንም እኮ አልቀረ። አረብ ሀገር ያሉ በብዛት ጅል ናቸው። እውቀትም የላቸው ልክ እንደ በግ ናቸው። እውቀትም የላቸው ልክ እንደ በግ ናቸው። እኛም ዝም ብለን እንበላቸው። ታውቃላችሁ በጎች እንግዲህ እኛም እኛም ዝም ብለን በእንበላቸው ገንዘብ ለመበተን ችግር የለባቸው። ለድሃ ቢሰጡ ጽድቅ ያገኙበታል። መስጅድም ቢሰሩ ጽድቅ ያገኙበታል። ቤተ ክርስቲያንም ሁሉም በየእምነቱ። ከምትበትኑ ገንዘብን በከንቱ ፌመንሶች ፍለጋ አትንከራተቱ፣ ፌመንስን ፍለጋ አትንከራተቱ። አይ ቅመሞችዬ፣ መሳቂያ ኮናችሁ። አትሰሙም ደግሞ ሰውም ሲመክራችሁ። ጀግኖችም አላችሁ አላማ ያላችሁ፣ ስሩ ጠንክራችሁ። መዳም ቤት ሰርቼ እንዲያገኝ መበተን እኔ እንኳን ያመኛል ይለኛል ትንትን እኔ እንኳ ያመኛል ይለኛል ትንትን። እነሱ ሊጋቡ አንቺ ምን አገባሽ? ሜዲያ ላይ ብትወድቂ መቶ ላይ ጠይቅሽ እነሱ ሊጋቡ አንቺ ምን አገባሽ ሜዲያ ላይ ልትወድቂ መጥቶ ላይ ጠይቅሽ። ዘወር በል እያየሽ ዘወር ብሎ አያይሽ። ነገጧት ብትወድቂ ገንዘብሽን ያሽ የልቅታ ጠንቀቂ የሰው ቤት አጽዲታ ያመጣችውን ብር በትና ጨረሰች ለፌመንስ ዩቱ በር! በተና ጨረሰች ለፌመስ ዩቲዩበር፣ ቤታቸው ገብቼ ዝም ብየሳያቸው ሁሉም የአረብ አገር ሸቃሎቼ ናቸው። ሁሉም የአረብ አገር ሸቃሎቼ ናቸው። እሩታን ሲሰማት አብርሽ ለዲራማ ማሻላህ እያሉ ተነሱ እነማማ ደግሞ ሙስሊም ናቸው በብዛት በጎቹ ዝሙትን ደግፈው ተሳዳቢዎቹ ሩታን ሲስማት አብርሽ አፏን ከፍቶ የእናንተ መመሰጥ ምን ይሉታል ከቶ። ግጥም እንግዲህ ለአረብ ሀገር አሽቃባጮች እንዲሁም ለአረብ ሀገር በጎች። በነገራችን ላይ ስንት ጠንካራና ስንት ጀግና ሴት ብዙ ጀግና ሴቶች አሉ በነገራችን ላይ ግን ደግሞ አንዳንድ ጅልና ንፍሮ የሆኑ ሰዎች ወይ እድሜ አይመክራቸው ወይ መከራ አይመክራቸው፣ እውነት የንኮሩ ውይ። እኔ በነሱ የተነሳ እንዴት እንደማፈር ልነግራቸው አልችልም። በቃ የሩታዬ አብረሽዬ እንግዲህ እንዲያያቸውት ሰርጉ ቤት ተጠርተው ሄደው ማለት ነው። መጠጥ ምን ይምጣላችሁ ሲባሉ ምንድን ነው ያለችው? አንዱ ሻሂ አለች። ሻሂ ጧጧት መዳም ቤት ተደስታ የምታቀው በደረቅ ሳሞሌ በሻሂ ስትባላ ነው የምታውቀው። ሰርግ ቤት ሄዳ እንግዲህ ሻሂ ነው የምጠጣው አለች። መሳቂያ። እውነት እኮ ነው። ይልቁንስ በፌመንስ እና በሀብታም ሰርግ ላይ እየሄዳችሁ ብራችሁን ከምትረጩ ለእነሱ ብር እያወጣችሁ ቤት መኪና ወርቅ ልብስ እርወይኒ እርወይኒ አንዳንዶቹማ በጣም እኮ ነው የሚያሳፍሩት እንግዲህ የምናየው ነው እያየናችሁ ስለሆነ እየወጡ በሚዲያ ወርቅ ገዛን ለሩታ ለሩታ እንደዚህ አይነት ገዛን ቤት እንከራይላቸው ቤት እንግዛላቸው ወዘተ ለሰርጉ ደግሞ የተለያዩ ስጦታ እንግዛላቸው ሲሉ የነበሩ እንግዲህ የአረብ ሀገር ከንቶዎች ከንቱ በነገራችን ላይ በግ የሚለው ቃላት እነሱን አይገልጻቸውም። ለምን አትሉም? ቤት የት ወጥቶ የት መግባት እንዳለበት ያውቃል። ከቤቱ ወጥቶ ምግቡን ፍለጋ የት መሄድ እንዳለበት ያውቃል። ገብቷችኋል? በግ እነዚህ ግን ምንም እውቀት የላቸውም። እድሜያቸውም አልመከራቸው መከራም አልመከራቸው ማለት በቃ በጣም እኮ ነው የሚያሳፍሩት። በጣም ነው የሚያሳዝኑት። ብቻ ነኝ እንጃ እኔ እኔ ግን የሚያሳዝነኝ በጅምላ የአረብ ሀገር ሴቶች የመዳም በጎች መባላችን ነው እና አያሳዝንም? እውነቴን ነው። ልብ ግዙ ትንሽ ቢሆን ያኔ ለራሳችሁ አስቡ። አታሰድቡኝ። እናንተ እንደፈለጋችሁ ሆኑ፣ ግን ብዙ ለፍተው ጥረው ግረው ማደር የሚፈልጉ ሴቶች ስላሉ ለምሳሌ አረብ ቤት ሁለት አመት ሶስት አመት ተቀምጠው ውጪ ምን እንደሆነ እንኳን የማያውቁ ውጭ ምን አይነት እንዲሁ እንኳ የማያውቁ ናቸው። እንግዲህ እንዲህ የሚያሽቀብጡት እንዲህ ከፈለጋችሁ እናንተ ከተረፋችሁ ሀብታም ሀብታምን ከምታዝናኑ ስንት የተቸገረ ቤተሰብ ይኖራቸዋል ኢትዮጵያ። ወንድምሽ፣ እህትሽ፣ እናትሽ፣ አባትሽ ይሄኔ በዓመት አንዴ የራሱ የሚቀይሩት ልብስ አይኖራቸውም። ምክንያቱም ጅል ስለሆናችሁ እናንተ። ቤተሰብን ሳትረዱ የምትረዱት ማን ነው? የሚዲያን ሰው ዩቱበርን እነሱ ለተጋቡ፣ እነሱ ለተዋደዱ፣ እነሱ ለተፋቀሩ። የሚገርመኝ እነዚህ የመዲያን በጎች ማሽቃበጥ ማሽቃበጥ። ግን አልገረማችሁም? እውነት ንኩነ እናንተ በነገራችን ላይ እንግዲህ የዛሬው ቪዲዮ ይህንን ይመስላል። ላይክ እያደረጋችሁ የመዳም ቅመሞች፣ የመዳም በጎች ደግሞ አታስፈልጉም በግ ስለሆናችሁ። በነገራችን ላይ የበግን ያህል እራሱ እናንተ አትጠቅሙም። የበግን ያህል ፋይዳ የላችሁም። ዝም ብላችሁ ከንቱ ናችሁ። የሰው ከንቱ እና ይህንን ይመስላል። አሰላሙ አሌይኩም ወረህመቱላህ ወበረካቱ ውስጥ ሶስት ወር ደመወዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበረ፣ እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታ የሰው ለው ስናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም። ሩታ አብርሽ ብዬ ነበረ ገባ ድን በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ

ለምን ለምን እንደሆነ የተውቀው ለምን ሚት እንዳላደረኩት ታውቃላቸው።